ልጆች ደህና ናችሁ? እኔ ሚሳና እባላለሁ። ዛሬ ደግሞ ከመጽሐፍ ቅዱሳችን አንድ በጣም ደስ የሚል ታሪክ ልነግራችሁ ነው የመጣሁት። ግን መጀመሪያ አንድ ነገር ልጠይቃችሁ፣ ከወንድሞቻችሁ፣ ከእህቶቻችሁ፣ ከጓደኞቻችሁ ጎረቤት ካሉ ልጆች ጋር ትጫወታላችሁ? እኔም ልጅ እያለሁ ጨዋታ በጣም ነበር የምወደው። ከዛ ስጫወት ስጫወት፣ አንዳንድ ጊዜ ግን አብረው የሚጫወቱት ልጆች ያናድዱኝና በቃኔ በቃ ከእናንተ ጋር አልፈልግም ብዬ ትቻቸው እሄዳለሁ። አንዳንድ ጊዜ ደግሞ ለእነሱ መልካም ነገር ማድረግ ሲኖርብኝ አይ በቃ አልፈልግም ብዬ ሄዳለሁ። ግን መጽሐፍ ቅዱሳችን አብረውን ለሚኖሩት ሰዎች ለወላጆቻችን፣ ለእህቶች፣ ለወንድሞቻችን፣ ለዘመዶቻችን፣ ለጓደኞቻችን በሙሉ መልካም መሆን እንዳለብን ይነግረናል። ዛሬ ደግሞ የምነግራችሁ ስለሱ ታሪክ ነው። ዛሬ የምንማረው ታሪክ በዘፍጥረት ምዕራፍ ሃያ አምስት ላይ የሚገኝ ታሪክ ነው። እሱ ላይ ምን ይላል መሰላችሁ? አብርሃምን ታስታውሱታላችሁ ጎበሶች? የአብርሃም ልጅ ማን ነበር ስሙ ጎበሶች? ይስሐቅ። ይስሐቅ ካደገ በኋላ ርብቃ የምትባል ሚስት አግብተው ከዛ ሲኖሩ ሲኖሩ ግን ልጅ አልነበራቸውም፣ እና በጣም ያዝኑ ነበረ። ለምንድን ነው ልጅ የሌለን? እግዚአብሔር ልጅ ቢሰጠን ብለው በጣም ይጸልዩ ነበረ። ከዛ ብዙ አመት ሲጸልዩ ሲጸልዩ እግዚአብሔር ደግሞ ጸሎትን ምን ያደርጋል? ይሰማል አይደል? ጸሎታቸውን ሰማና እግዚአብሔር ልጆች ሰጣቸው። ከዛ ርብቃ በጣም ደስ ብሏቸው ልጆቻቸውን ሲጠብቁ በአንድ ጊዜ ስንት ልጆች ሰጣቸው እግዚአብሔር? ሁለት ልጆች በአንድ ጊዜ የሚወለዱ ልጆች ደግሞ ምን እንደሚባሉ ልንገራችሁ፣ መንታ ልጆች ይባላሉ። ስለዚህ ይስሐቅና ርብቃ መንታ ልጆች ወለዱ። እነዚህ ልጆቻቸው ደግሞ ማን ይባላሉ? ኤሳውና ያዕቆብ ይባሉ ነበር። ኤሳውና ያዕቆብ በአንድ ቀን የተወለዱ ወንድማማቾች ናቸው። መጀመሪያ የተወለደው ኤሳው ነው ቀጥሎ ደግሞ ያዕቆብ። ግን ሁለቱም አንድ ላይ የተወለዱ መንታ ልጆች ነበሩ። ከዛ ከሕፃነታቸው ጀምሮ አንድ ላይ ሲያድጉ፣ አብረው ሲጫወቱ ቆዩ። ኤሳው ምን አይነት ልጅ ነበር መሰላችሁ? ውጪ መሮጥ ይወዳል፣ ውጪ መዞር ይወዳል፣ ብዙ ጨዋታ ይወዳል። ያዕቆብ ደግሞ ደስ የሚለው ቤቱ ቁጭ ማለት ነው። የሚኖሩበት ድንኳን ውስጥ ቁጭ ብሎ እዛ ጸጥ ብሎ መዋል ነበር ደስ የሚለው። ከዛ ኤሳው ውጭ ሲጫወት ሲሮጥ ሲሮጥ እያደገ ደግሞ ሲመጣ ምን ማድረግ ጀመረ መሰላችሁ ወደ ጫካ ወደ በረሃ እየሄደ እንስሳት ያድንና የሚጣፍጥ ምግብ ይዞ ይመጣል አባቱ ይስሐቅ ደግሞ ይህን ሲበላ በጣም ደስ ይለዋል ወንድሙ ያዕቆብ ደግሞ ምን ማድረግ ነው የሚወደው ቤቱ ቁጭ ማለት ስለዚህ ቤቱ ቁጭ ብሎ ሲያርፍ ድንኳን ውስጥ ቁጭ ብሎ ስራዎች ሲሰራ ወጥ ሲሰራ ሌላ ደስ ደስ የሚል ነገር ሲሰራ ይውል ነበረ ያዕቆብ ደግሞ ከማን ጋር ይውላል ብዙ ጊዜ ከእናቱ ጋር ይውላል ከዛ አንድ ቀን ኤሳው ሩቅ ሀገር ሄዶ ምን ያደርግ ነበር አደን እንስሳት እየፈለገ እነሱን ሲፈልግ ሲፈልግ ውሎ በጣም ደከመው። ቀኑ ሙሉ ፀሐይ ሲመታው ምግብ ሳይበላ ዋለ እና ከዛ ቤቱ ዛሬስ በጣም ደክሞኛል፣ ፋይ ደግሞ በጣም እርቦኛል እያለ ሲሄድ ያዕቆብ ቤት ነበረ። ከዛ ምን እያደረገ ነበረ ያዕቆብ? ቁጭ ብሎ ወጥ እየሰራ ነበር ምስር ወጥ በጣም የሚጣፍጥ ቀይ ምስር ወጥ። እሱን ሲያማስል ሲያማስል ጭሱ እንደዚህ እየወጣ በጣም የሚጣፍጥ ምስር ወጥ ትወዳላችሁ? እኔም ወዳለሁ። ከዛ ያዕቆብ ያንን ወጥ እየሰራ ያለ ሽታው በጣም ደስ የሚል የሚጣፍጥ ወጥ ሰርቶ እየጨረሰ ነበር። ከዛ ኤሳው ከዛ ከበረሃ እየሮጠ ውህ፣ ደከመኝ፣ ምግብ ባገኝ ብሎ እየሮጠ ሲመጣ ማንን አገኘ? ያዕቆብ ወጥ ሲሰራ አገኘው። እንዲህ ምግብ ውህ ደስ ሲል አሁን ልበላ ነው። በቃ እስኪ ምግብ ልብላ አለ፣ እና እየሮጠ ሄዶ ወንድሙን ያዕቆብ አለው፣ ያዕቆብ ያዕቆብ፣ እባክህን ወጥ ስጠኝ፣ ቀኑን ሙሉ እዛ በረሃውዬ በጣም እርቦኛል፣ ና ስጠኝ እባክህን አለው። ያዕቆብ ግን ወጥ አልሰጥህም አለው። ከዛ በጣም ለመነው፣ እባክህን እባክህን ወጥ ስጠኝ፣ ቀይ ወጡን ስጠኝ፣ በጣም እርቦኛል፣ እባክህን ስጠኝ አለው። አልሰጥህም አለው። እዛ እባክህን ስጠኝ፣ በጣም በጣም ነው የራበኝ፣ ከቀይ ወጡ ትንሽ አብዛኝ፣ በጣም ስለራበኝ ነው አለው። ከዛ ያዕቆብ አሰበና፣ ቀዩን ወጥ እንድሰጥህ ግን አንድ ነገር ማድረግ አለብህ አለው። ምን ላድርግልህ? የፈለግከውን ነገር አድርግልህ አለው። እሺ ይሄን ቀይ ወጥ እንድሰጥህ፣ ከአሁን በኋላ ታላቅ የምሆነው እኔ ነኝ፣ ታላቅነትህን ስጠኝ አለው። ከዛ ይሄ ሰው በዛ ጊዜ በጣም እርቦት ስለነበረ ይሄን ነው እንደ የምትፈልገው፣ ይሄን ታላቅነት ኔ ውሰደው አንተ፣ ብቻ ወጡን ስጠኝ አለ። ከዛ በኋላ ያዕቆብ ሀሀ ታላቅነቱን ይወስድኳለ እና ደስ አለው እና ከዛ ከወጡ ጭልፍ አድርጎ ሰጠውና ኤሳውም በጣም ርፎት ስለነበረ ያንን የሚጣፍጥ ወጥ በላ በላና ና ደስ አለው። ጠገበና ደስ አለው። ከዛ በኋላ ግን ቆይቶ ሲያስበው ኤሳው አዘነ። ታላቅነቴን ወንድሜ ወሰደብኝ ብሎ አዘነ። ያዕቆብ ታላቅነቱን በወጥ ወሰደበት ማለት ነው። ያዕቆብ የሰራው ስራ ልክ ነበር እንዴ? አይደለም። ለወንድሞቻችን ለእህቶቻችን፣ ለጓደኞቻችን ምን ማድረግ አለብን ነበር ያልነው? ሁልጊዜ መልካም ነገርን ማድረግ አለብን። መጽሐፍ ቅዱሳችን ሲነግረን ምን ይለናል? አንዳንድ ጊዜ ጥሩ ጥሩ ነገር አድርጎ እንደ እግዚአብሔር የሚለን አይደለም። እሁድ እሁድ ብቻ ነው ጥሩ ነገር አድርጎ የሚለን እግዚአብሔር አይደለም። ሁልጊዜ ጥሩ ጥሩ ነገርን ማድረግ አለብን። ኤሳው እንደዛ እርቦት መቶ እባከነው ወንድሜ ስጠኝ፣ ወጥ ስጠኝ ሲለው ያዕቆብ ምን ማድረግ ነበረበት? አ እርቦሃል፣ እንደ ይኸውልህ ብሎ ቶሎ መስጠት ነበረበት አይደል? አዎ፣ እንደዛ ነበር ማድረግ የነበረበት። ግን ኤሳው ሲጠይቀው ምን አለ አልሰጠው ብያው፣ አልሰጥም አለው። እንደገናም ሲጠይቀው እምቢ አለው። መጨረሻ ላይ ደግሞ ምን አለው? ታላቅ ከሆንኩ ብቻ ነው የምሰጥ ብሎ ሰጠው። ከዛ በኋላ ያዕቆብና ኤሳው ብዙ ጊዜ ሲጣሉ ሲጣሉ ቆዩ። ለምን? ያዕቆብ ለወንድሙ ለኤሳው መልካምን ነገር አላደረገለትም። እኛም በዙሪያችን ካሉ ከብዙ ሰዎች ጋር በሰላም እንድንኖር የእግዚአብሔር ቃል መንይለናል ሁሉ ጊዜ መልካምን ነገር እንድናደርግ ያስታውሰናል። ስለዚህ ዛሬም ልጆች እናንተን ማስተውሳችሁ ምንድነው? ዛሬ ጣት ከእንቅልፋችን ተነስተን ከጓደኞቻችን ጋር ስንጫወት፣ ከወላጆቻችን ጋር ስንውል፣ ሰሞኑን በቤታችን በጎረቤታችን ስንውል ለምናገኘው ሰው ሁሉ ምን እናደርግ? መልካም ነገር እናደርግ። ለተቸገሩት በምንችለው ነገር እንርዳ። ሰዎች የኛን እርዳታ ሲፈልጉ እንደዚህ ያድርግልኝ፣ እንደዚህ ያድርግልኝ ብለው ሲጠይቁን በምንችለው ነገር ሁሉ እነሱን መርዳት አለብን። ለምንድነው ይህን ማድረግ ያለብን? እግዚአብሔር እኛን ምን ያህል ነው የሚወደን? በጣም ብዙ አይደል? ልክ እንደዛው እኛን ደግሞ ምን አለን? እኔ እናንተን ስለመወዳችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ ብሎናል። ፍቅራችንን ደግሞ እንዴት ነው የምናሳየው? ሰዎችን በመርዳት ለነሱ መልካም ነገር በማድረግ ነው። ስለዚህ በሰፈራችን በቤታችን ስንጫወት ያዘነ ልጅ ካየን፣ የተጨነቁ ጓደኞቻችን ካሉ አይዞ እኔ ያለው አብረን እንጫወት፣ አይዞሽ ከኔ ጋር እንጫወት ብለን ለነሱ መልካም ነገርን ሁልጊዜ ማድረግ አለብን። ስለዚህ ይሄን ነገር አስታውሰን ዛሬ ነገ ጧት ተነስተን ስንጫወት በቤታችን በሰፈራችን ለሰዎች ሁሉ መልካም ነገሮችን እናድርግ። ሌላ ጊዜ ደግሞ በሌላ ትምህርት እንገናኛለን። ለዚህ እሱንም በደንብ ተከታተሉ። ቻው ቻው።